ምን የምበጉድ ጉድ ጉድ ጉድ የናሒና የሙቤ ጉድ ማለት ነው። የናሒና የሙቤ ጉድ ቤተሰብ ምን ጉድ ነው? ታይቶ ተሰምቶ የማይታወቅ ጉድ ማለት ነው። ምን እየተካሄደ ነው? ምንድን ነው እየተካሄደ ያለው ማለት ነው። እንደኔ ያልገባችሁም ወይስ ገብታችኋል? ወይስ ምንድን ነው እየተካሄደ ያለው? ቤተሰብ የምሬ ነው። እውነት ምንድን ነው እየተካሄደ ያለው? ወይኔ ጉዴ። ሰላም ሰላም፣ ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ወይ ያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ ጉደኛው ናሂና እንዲሁም ውቤ ውቤ ነው ማለት ነው ይዤ የመጣሁት ውብዬ እንግዲህ እንደምታውቁት በጣም እየተሰቃየች ትገኛለች ማለት ነው እንግዲህ በዙሪያቸው ባሉ ሰዎች በተሰራ ነገር ሙቤም እንዲሁ ተጨምሮ ውብዬም ናሂም እንደዚሁ ስቃይ ላይ ናቸው እንደምታያቸውና በጣም ግርም እና ድንቅ ያለኝ ነገር አንድ ሰው ህግ ባለበት ሀገር ማስረጃ እያለው ማለትም ማስረጃ ከእጃቸው ላይ እያለ እንዴት ነው በዚህ ልክ ማለት ሰው አብዶ እየሄደ ቤተሰቦቻቸውም ጭንቀት ላይ ናቸው፣ እኛም ጭንቀት ላይ ነን ምናምን እያሉ ዝም ብለው የሚያዩበት ምክንያት ምንም እየገባኝ አይደለም። ማለት እኔ እንጃ። እውነት ለመናገር ሀገራችን እንደዚህ ማለት በዚህ ደረጃ ነው ወይ? ማንም የፈለገውን እንደፈለገ የፈለገበት ቤት ገብቶ እንደፈለገ ማድረግ ይችላል ወይ? ማንም የፈለገበት ቤት እንደፈለገ ተፈቅዶለት እዚያ ቤት ሂዶ የፈለገውን ነገር ማድረግ እዚያ ሰው ላይ የፈለገውን ማድረግ ይችላል ወይ? ያውም በቪዲዮ ያውም በማስረጃ እያንዳንዱ ነገር የሚሰራው በማስረጃ ነው። እንደምናየው ማለት ነው እንዴ ሲቀጥል ደግሞ ዝም ብላችሁ አሁን ላይ የመጣ ፋሽን ለፈለጉት ሁሉ የእንቅልፍ መድኃኒት እያነሱ መስጠት፣ ለፈለጉት የፈለገ ሰው ማለት ነው። የእንቅልፍ መድኃኒት እኮ በባለሙያ ወይም ደግሞ የዚያ ሰው ጤናም ታይቶ በብዙ ነገሮች፣ ዝም ብሎ ለፈለገው ሰው ሁሉ አይሰጥም። እያስተዋልንን፣ እንጂ በዚያው እንዳላሳኝቷቸው ሊቀር ይችላል ሰው። እዚህ ጋር ጥንቃቄ ልታደርጉ ይገባል። ይሄ ራሱ በራሱ ሌላ በሕግ የሚያስጠይቅ ነገር ነው የሚሆነው ማለት ነው። ልጆቹ ላይ ሌላ ነገር ቢደርስ ከዚያ በዘለለ እንግዲህ የአሹ እጅም እንግዲህ ከናሂ ላይ ሀብሉን እበጥሳለሁ ብሎ የአሹ እጅ እንዴት ሆኖ እንደቀረ አይታችሁታል። እጁ እንዴት ሆኖ እንደቀረ ማለት ነው። እንደደረቀ ነው የቀረው። ድርቅ እንዳለ ማለት ነው ባለበት። ስለዚህ ይሄንን ነገር ለምንድን ነው ማለት ጸበል ማይሄደው ለምንድን ነው? ጸበል ማይወስዱት ለምንድን ነው? እንዴ ጸበል ማይወስዱት ለምንድን ነው? ቤት ውስጥ አስተኝቶ የፈለገ ሄዶ ያለቅሳል ምናምን እንደዚህ ሆነ እንደዚህ ያደረገው ምናምን። በአቅራቢያቸው ቤተክርስቲያን የለም ወይ ጸበል የለም ወይ አባቶች የሉም ወይ እውነት ከሆነ ይሄ ነገር ማለት ነው። ከዚያ በዘለለ ማነው ናሂ እንግዲህ እንደምታዩት ተጠራጥሯል ማለት ነው። አልጠጣውም እያየ ነበር። እያንዳንዱን ነገር ነው የሚያየው እያንዳንዱን ነገር ነው የሚጠራጠረው እያንዳንዱን ነገር ማለት ነው የሚሆነውን ነገር በጥርጣሬ ነው እያየ ያለው፣ እንደምታዩት ማለት ነው። ከዚያ በበለጠ ደግሞ እንግዲህ እንዴት አድርጎ እንደመታው አይታችኋል። በጥፊ ሲለው ልጁ በዚያው ነው ከሮ የቀረው ማለት ነው። በዚያ ላይ እኔ በጣም የገረመኝ ነገር ናሒ ሙቤን እንግዲህ የሚያህል ሰውዬ ይሄን ይሄ የሚያህል ሰውዬ እርግጠኛ ነኝ የሆነ ይህ የሰይጣን ስራቸው በእንደዚህ አይነት ያው የሰይጣን ስራ የሰይጣን ስራ ነው፣ ታውቃላችሁ። እና የሰይጣን ስራቸው በዚህ ልክ ባይሰራ ኑሮ እና ይሄ ችሎ ሙቤን አንስቶ እንደዚህ ማለት ነው እንደ እንትን ነገር ብድግ አድርጎ አንጣጥሎት አይወጣም። እርግጠኛ ነኝ እሱ በአእምሮ የሆነ እያወቀ የሚያውቅ በራሱ የሆነ ማለት በራሱ ኃይል ወይም በጤናው ቢሆን ኑሮ ሙቤን ግማሽ አካሉንም እንዲህ ያነሳል ብዬ አላስብም። ናሒ አያነሳውም ሲጀመርም ማለት ነው። እንዲህ እንዴት እንዳነሳው ሙቤን እኔ በጣም ነው የገረመኝ ማለት ነው፣ በጣም ነው የገረመኝ። ከዚህ ጋር ደግሞ ሁሉም ተጠራጥረዋል። ኬኩን እንግዲህ ሙቤን ማጎረሳት ለውብዬ፣ እንዲሁም ናሂም በእነሱ እስከሚቀምሱት እየጠበቀ ነበረ ከዚያ ደግሞ እንግዲህ ስለተጠራጠረ ለውብዬ እንዲሁ አጉርሷታል ማለት ነው። እሷም እንግዲህ ቀድመው እያቀመሱኝ ነው ስትል እንግዲህ ተናግራለች። ሙቤም ደንገጥ ብሎ በሌላ ነገር አስባችሁት ነው አስበሽ ነው ምናምን ሲል ነው ምን ሰማው ማለት ነው። ምክንያቱም ሙቤ ምንም አይነት ጥርጣሬ አልነበረው። ናሒ ግን እያንዳንዷን ነገር ይጠራጠር ነበር ማለት ነው። ይህ ነገርና ይሄ አውቀ ነው እየሰራህ ያለው ወይስ እውነት እንደዚህ አይነት ስራ ላይ ነህ? ከሆንህስ ደግሞ ሰው ወገን ያለው ሰው እኔ ዛሬም ነገም ነጭነጫን ከመናገር አላልፍ አለጣ። በቃ ምንም ማስመሰል ምናምን። ወገን ያለው ሰው ዘመድ ያለው ሰው እኔ እንጃ። በአንድ ሀገር ውስጥ ሌላ ሀገር ቢሆን ወይም ሌላ ሀገር ቢሆን እንኳን አምጡልኝ ባካችሁ። አገሬ ላይ አምጥቼ ጸበል መውሰድ አልቻልኩም፣ ማስጠመቅ አልቻልኩም። እናቱ ጎና እናቱ ከጎኑ አይድለች ሊባል ይችላል። እህት ወንድሞቹ ከጎኑ አይድሉም ሊባል ይችላል። ከሀገሩ ላይ ቁጭ ብሎ ከሚስቱ ጋር ቁጭ ብሎ ከልጆቹ ከእናቱ አለች እህቶቹ አሉ ወንድሞቹ አሉ እያንዳንዳቸው የራሳቸውን ድራማ ነው እየሰሩ ያሉት። የሚገርመው ነገር ማለት ነው እንዴ፣ ምን እየተካሄደ ነው? ምንድን ነው የሚካሄደው? እየተካሄደ ያለው ምንድን ነው? እንዴ፣ ምንድን ነው? በዚህ ደረጃ ሀገራችን ላይ ሰው ጠፍቷል ወይ? እና ይሄ ጓደኞች የሉትም ወይ? ያሉት ው ጥረት እያደረጉ ነው። ነገር ግን ደግሞ ይመጣሉ እንደምታዩት ይጠፋሉ፣ ማለት ነው ከአጠገባቸው። ይመጣሉ የራሳቸውን ስራ እየሰሩ ወዲያውኑ ከዙሪያቸው ይጠፋሉ። ምክንያት ምን እየተካሄደ ምን እየሆነ ነው ያለው ማለት ነው። ውብዬ እኔ ውብዬ ማለት ነው ምንም ምንም ምንም ማለት ነው ራሳቸው ብለው ብለው። እንግዲህ ይሄ ሰይጣናዊ ስራም ከሆነ ምንም ከሆነ ሱ ራሱ ይመለሳል። መያዝ ካልቻላችሁ በየጊዜው ጊዜው በቃ እንደዚህ ሆነ፣ እዚህ ደረሰ፣ ካሜራ ደቅኖ ይሄ ነገሮችን በዚህ ልክ መሄድ ሳይሆን፣ በቃ ማድረግ ያለባችሁ ነገር ካለ ማድረግ ነው። ማድረግ የሚቻለው ነገር ምክንያቱም የሰይጣን ስራ የሙቤም ከቁርአን ማስቀራት የሚያልፍ ነገር የለም። ምክንያቱም ለሙቤም ቁርአን ማስቀራት ነው፣ ለናሄም ደግሞ ጸበል ቦታ መውሰድ ነው። አለቀ በቃ። ይሄ ደግሞ እንደሚሆን እናንተም ራሳችሁ በደንብ ታውቃላችሁ። ስለዚህ በደንብ እያወቃችሁ የምን መጃጃል የምን ማጃጃል ነው ሰውን ሁሉ ማለት ነው። ተጃጅላችሁ አታጃጅሉን በቃ ተጃጅላችሁ አታጃጅሉ ህዝቡን ሁሉ ማለት ነው። እኔ ምን ምንድን ነው እያስተማራችሁ ያላችሁት ምንድን ነው? በቃ የሆነ ሰው እንደፈለገ የፈለገውን ነገር ማድረግ ይችላል እያላችሁ ነው ያላችሁት። የፈለገ ሰው የፈለገውን መድኃኒት መስጠት ይችላል። የፈለገ ሰው የፈለገውን በሰይጣናዊ ስራ አይኑ ትክ ብሎ እያየ ቤተሰቦቹ እያዩ ፊት ለፊት በካሜራ በማስረጃ እንደፈለገ ማድረግ ይችላል እያላችሁ ነው ያላችሁ ከዚያ ውጭ እዚህ ጋ እንደተረዳውት እኛ ካልሆነን በፈጣሪ ኃይል የሚለቅ ነገር አይደለም። ወይም ደግሞ በቃ ሰይጣን ራሱ ከምንም በላይ ሰልጥኖብናል እያላችሁን ነው። ለእናንተ ለራሳችሁ ሰልጥንባችሁ፣ ለእኛ ግን አታስተላልፉልን እንደዚህ አይነት ነገር ማለት ነው እንዴ! አታስተላልፉልን። እያንዳንዱ ሰው እምነት አለው። በእምነቱ የጠነከረ ምንም አይሆንም፣ ሰይጣንም ሊያሸንፈውም አይችልም። የሰይጣን ስራም በሱ ላይ ስልጣን የለውም። አለቀ በቃ። እኛ የምናውቀው ይሄን ነው ቤተሰብ ስለዚህ ይህንን ነው ማለት የምፈልገው ማለት ነው ቤተሰብ። እንግዲህ እኔ በጣም የገረመኝ ልጁን እራሱ እዚህ ጋር ሲመታው ማለት ነው ናሄ ልጁ እንደ እንጨት ነው ከሮ የቀረው፣ መጨረሻ ላይ ነው የነቀው ወይ ደግሞ የባነነው አይነት ነገር ማለት ነው። እና በጣም ያሳዝናል። ሶ ቤተሰብ ይህንን ማለት ነው የምፈልገው ማለት ነው። ላይክ ሸር ሰብስክራይብ አትርሱ፣ አትርሶ። ወዳችኋለሁ። ከውብዬ ጎን እንሆንላለሁ። ወዳችኋለሁ።